ችግር እና እንደዚህ ነገር ምንም ቤቱን አይቻዋለሁ። እኔ አንተ ነው ቤቱን፣ ሆናችሁብኝ። ምን ነው በጣም ሶሪ ማለሽ ጭረሻ ረበማች ጀጤና ይስጥልኝ። ወድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አለሁ እግዚአብሔር ይመስገን። ዛሬ እንግዲህ ለየት ያለ ቦታ ነኝ ያለሁት። ቤት አግኝቻለሁ ማለት ነው። ቤት የላይ ነው እንግዲህ። እኔና ቡዜ ልንከራይ ነው። ቤታችንን አዲሱ ቤታችንን ልናይ ነው እና ሳሚ እንደውዬለት አሳየኝ ብየዋለሁ። እኔ ብሎክ፣ የትኛው ብሎክ እንደሆነ አላወኩም፣ ግራ ገብቶኛል። ግን ደውዬለት እየጠበኩሽ ነው ብሎኛል። እዚያ አካባቢ ነው ከዚህ እስኪ መግቢያ ልስራላችሁ ብዬ ነው እና ውድ ቤተሰቦቼ አዲሱ ቤታችንን እንግዲህ አብረና ና ያለን ነሳሚ ሰፈር ነው ያለሁት። በቃ እንግዲህ ጧት ማታ እነሱ ጋር ነኝ ማለት ነው። መሀላችንን እንደይገቡ ያው ባለፈውም ሰርቼ ነበር እና ባዬ ና እና ውድ ቤተሰቦቼ ተከታተሉኝ። ወደ ቤቴ እየሄድኩ ነው አዲሱ ቤቴ ላይ ነው እና እና ውድ ቤተሰብ እንግዲህ ሳሚ እየመጣሁ ነው ብሏል። ግን የትኛው ብሎክ እንደሆነ ምንም ሊገባኝ አልቻለም። ባህልም በጣም እያስቸገረ ነው። እሱማ ምኔ ዞርኩ ዞርኩ ግራ ሲገባኝ ነው ደውዬ አንዴ በጣም አስቸግሬው ግን እሱም ቢ ብሎኝ ነበረ ሊያገኘኝ አልፈለግም። ና ያው በጣም ብዙ ስለለፋሁኝ ለምኛው ነው ሳሚ የመጣልኝ። ግን ብሎኩን ነግረው የነበረ ያው ብሎኩን ላቅ አልቻልኩም። ውድ ቤተሰቦች ና እስኪ አብረን እናየዋለን ሁሉን ነገር ተከታተሉኝ። የመጣ ነው መሰል። ሳሚ እና እንግዲህ ብቻ ጸሎት አድርጉልን እስኪ፣ ቢሳካ ያው እንግዲህ እኔ እንጃ ምን እንደምላላቅም። እስኪ ሳሚ ልጠይቀው ብቻ። ሳሚ የመጣው ነው ብላን ባህራኔ ላይ ካድርጉ በላቸው እሺ። ወዳችኋለሁ። ላይ ካድርጉ እንደሱ። ቆይ እናቴን አትሰደው ነው እንዲያልከው። እና ሳሚ የመጣ ነው መሰል ያ ሳሚ ነው አይደለም። ና አባዬ ና ይሄው ደስ ብሎት ባህራ ነው ራሱና። አባዬ ትቼሄርኩ። በቃ ና ቻው፣ ና ትቼሄርኩ። እዛ ነው መሰለ። አይው ሳሚ መጣ። እግዚአብሔር ይስጠው ሳሚ። ይመጣልና ና። ተመስገን ነው እንግዲህ። እና ባህራ ነው እሰይ። አካሄዱም ጠፋብኝ ነው እንዲ። ማን ነው የመጣው? ሳሚ እንዴና ሰላም ነው። ጠፍቶብኝ ብስማ፣ ይቅርታሽ። አስቸገርኩህ። እዚህ አካባቢ ነው ብሎኝ ነበረ እኔ ምከራየሆነው እ እናንተማ እዚሁ እንደሆነ አውቃለሁ። የሆነ ቤት አግኝተናል። ካሜራው አስፈላጊ ነው። ምን ነው ፈራህ? እንዲህ ካሜራ ነው እንጂ እኮ ምንድን ነው ቅር የሚል ስለሽ በቃ ያው እኔኛ እኔና ማዘርም ባንቺ ምክንያት እያጣላን ነው እንዴ? ለምንድነው የምትጣሉትኝ? ኧረ በስመ አብ ምን አጣላችሁ? እሺ ነው ዘይድ፣ እኔ እውነት ልጅሽ ቤት ላለማስቀየም ነው። ምን ብዬ ረበሽኳችሁ? ሳሚ፣ እንዴ እኔ አሁን እኮ ለበጎና፣ ምን ነው እኔ ጎረቤታችሁ ብሆን ትጣላላችሁ እንዴ? እሱማ ግን ባለፈውም የተናገርሽ ንግግር ልክ አይደለም። አንተ ህፃን ያረርኩ ምናምን አልሽ። እናንቺ ምንም ያገናኘንም ነገር የለም። በጣም ይቅርታ እንግዲህ። እንደዚህ ያልኩበት ምክንያት ያው መሀላችንን አትግባ፣ በትልቅ ሰው መሀል አይገባም። አንተ ልጅ ነህ፣ እንድታቀው ብዬ ነው እንጂ ሌላ አይደለም። እና አሁን ደግሞ በጣም ያስቸገርኩ የትኛው ብሎክ እንደሆነ አላውቅም፣ እና ቤት አለ ብሎኝ ላይ ነው የመጣሁት። ቡዜ ስራ ነው አልተመቸውም። አንተ ሳሚ አቋም ብሎኛል። እንዴ፣ ለምን ምን ችግር አለ? እና እኮ ተመካከር ነው ነበር አሁን እሱ ፈልጋለሁ። ግን እሱ እንዴት ብሎ ይላህን? እሱ የተናገረህን ሚዲያ ላይ እያወጣበት። እንዴ፣ እየንደንድ የሆነውን ነገር እያወጣህ እኮ ነው ሳሚ። ምን ሆነህ ነው አንጨቃጨቅ? በእናትህ አሳይኝ እኔ ሲጀመር ከእናቴ ጋር እያጣላችን ምን ብዬሽ ነው ያጣለሁ? እስማ ታውርተን እማናቀው እንኳን ክፉ ደግ ባለፈው ተናገረ ከቡዜ ጋር ለምትሰራለች። እኔ ደግሞ ግዴታ ከቡዜ ጋር መስራት አለብኝ፣ እሱን ማገዝ አለብኝ። አንቺ ደሞ እዚህ መሀል መተሽ ትበጣብጫለሽ። እኔ ምንም ያልኩት ነገር የለም ተው፣ እንደዚህ እንደዚህ እያልክ ቪዲዮ እየሰራህ አትልቀቅ ነው ያልኩት እንጂ እኔ ለማንም ክፉ ሰው ሆኛ አይደለም። ሰው እንደ ክፉ ሰው አትለኝ እንዴ። ጸባል ገባ ወረደ ያላችሁ እኮ ነው። እናንተ ምን ነካችሁ እንዴ? ኧረ በስመ አብ ይደብራል እውነት። ምን ችግር አለው? መልካምነት እኮ ለራስ ነው ብታሳየኝ። እኔ ልጅዬ ወደ ወዲህ ከምትመነመን ምን ችግር አለው?

ሳሚ ያቀዋነ ተብያለሁ፣ በቃ እንደ አንተ ምንድን ነው? ብዙ የስራ ስለሆነ ነው። ብዙ የስራ ስለሆነ ነው። ሳሚ ምን ነካ እንዴ? በቃ የስራ በሌለው ሰዓት መታችሁ ማየት ይችላል። በቃ እስከ መቼ ነገ ዛሬ እያልኩ እኔ የስራ ኮ እየሰራሁ አይደል? ያለውት አንድ ልቤን አድርጌ ቤቴን እንትን ብዬ ስራ ይመስራ ስላለብኝ ነው። በቃ ከየቱን መንደር እምጣፋለሁ አለቀ። ስንት አይነት ስራ ይሰራ የለ እንዴ? እንደዚህ በስድብ ምን ከሆነ አሁን ቤቱን አሳየኝ። ችግር አለው ነገር

በቃ ዝም የሚሉ ሰዎች በጣም ኃይለኛ ናቸው ማለት ነው። አረ በጣም ትገርማለህ። አሁን በእናትሽ ተበላሽ። ልጅን አታንገላች። ለምን የመጣሁበት ዓላማ እኮ ለማየት ነው እንጂ ሌላ አይደለም። እኔ ምንም ነገር የለም በቃ ሰዎች እሷ ያለችህ ሌላ፣ አንተ ምታወራው ሌላ። በቃ አንዱ ምን ድሮም እኮ ከህፃን ጋር ማውራት ይሆኑ እሷ ጋር አወራለሁ። በቃ እኮ እሷ ጋር እነጋገራለሁ። ሳሚ እናም ችግር አለ። አንተ ብታሳየኝ መልካምነት እኮ ለራስ ነው ሳሚ። ምን ነው እራሱ ጉድ እያደረገ እያለ ነው እንኳን እኔ ሌላ ሰው ግን ያማቀ በስመ አብ አንተ ምን ሆነህ ነው እንደዚህ? እኔ እራሴ ሳሚ ነኝ። አንቺ ዜድ ብትሆኚ አሪፍ። እኔ ማ ዜድ ነኝ አዎ። ለኛ ዜድ ብትሆኚ። ነኝ ሰለሆንኩ መሰለኝ በቃ እኛ እኮ ታሁን። ሰው ጨርሰና፣ ከካሜራ ጀርባ ጨርሰናል። በቃ ልንገባ ነው አልኩ አይደል እንዴ? እኮ ከሱ ጋር መጣችሁ ለምን እኔ ጋር ትመጫለሽ ነው እኮ? እኔ ማቆም ሲያረና ይቆርጣል ልጅ።

እኔ ድጋሚ ከእናቴ ጋር መጣላት አልፈልግም። በቃ ቤቱ ጋር ነበር ምግቡን በዛኛው ሳሚ ነው። ስንት ሳሚ ሞልቷን። እዚህ አካባቢ የትኛው ሳሚ ነው የሚያበጣብጠው? ሳሚ ልበላችሁ፣ ነገሩ ከነ ሰለሆነ ቡዜ ጋር አበጣባጩ ሳሚ ነው ሆነ ያልሆነውን አስር ሚዲያ ላይ እየለቀቀ እኔ ግን ክፉ ነገር ስለማልናገር ይቅርታ፣ ገኒ ስለምትቀየመኝ ተናገር። ያው ቪዲዮ እየቀረሽ ስለሆነ ነው የፈለግሽም አይደል? ችግር የለም። ወይኔ ያልበሰለ ሰው ጋር ማውራትስ መከራ ነው። እና ባህር እንሂድ እኮ ለዛ እኮ ነው እሷ ጋር ሄድ። በቃ በቃ እንዴ እንሂድ። አንተ ምንድን ነው ምን ችግር አለው? ለምን እንደው ታውቃለህ፣ ይኸውልህ፣ አንደኛ እዚህ አካባቢ አንተ ነዋሪ ስለሆንክ ሰዎቹ ጋር እንትን እንትን ትልገኛለህ። መልካምነት ለራስ ነው እንጂ ሌላ አይደለም። ቤት አላስገባው ይሄን ሰው ነው እኮ እሱ አንድ ጊዜ እንኳን አይታ የነገረኝ ነገር የለም። እንዴት ብሎ ይነግራል? ሳይርኮ እንደዚህ እንደዚህ ያለን እውነት ነው ነው ቢለኝ እኔ ላንቺ እንደፈለግሽ ለመሆን ዝግጁ። በቃ ገኒ ጋ ማለት ነው ያንቺ ነገር ውሸት። ገኒ ጋ ንግባና ማለት ነው ነግራታለሁ። ያለውን ነገር እሺ፣ አይሻልም? በቃ ራስ ፈልጊና እንትን እኔ እንዳታመጣብኝ በእነሱ ማን እንዳትገባ ስላለች እኔ የማረገው ነገር የለም ዝግጁ አይ ሳሚ፣ ዞሮ ዞሮ ምንም ብትልኮኒ፣ ቤቱን አይቼዋለሁ። እኔ አንተ ነ ጸባይ ላናገር ብዬሽ ነው እንጂ ቤቱን አይቼዋለሁ። እጄ ገኒን እኮ ማናገር እችላለሁ። ምን ችግር አለው? እንደዚያ ካሰብክሽ በቃ እሷንም ገብቼ ከማስጨንቅ አታሳየኝና፣ ቤት ከገባም በኋላ ደውዬው ጊዜ አናግረሃለሁ። እኔ እኮ ካንቺ በፊት አውርቼዋለሁ። አሁን ዛሬ እራሱ ተደዋውለን አውርተናል። እና ምን ብሎ ይነግርሃል? ምክንያቱም ቪዲዮ ቀርጸህ ብትለቅስ ሲወጣ ለምን ቀርጻለሁ? ከሱ ጋር ያልመሰለብህ ነው። ጎዳና ሲወጣ ለምን ከካሜራ ጀርባ ለምን አላናገርከኝ? ለምን ሚዲያ ላይ ነው። እንጂ ምን ችግር አለው? በቃ እኔ እሄዳለሁ። በቃ እንዳትመጣ ብላለች። እኔ ብትገቢ ትጣላላችሁ። ለምንድን ነው የምንጣለው? እሷ አትጣላም፣ የምታገናዝብ ናት እንጂ። እሺ እንዳንተ እንዳትመስል ሰው የማያውቀው ማሳወቅ ምን ችግር አለው? መልካምነት እኮ ነው። ሀይ፣ ምን አገባኝ ምንም የማደርግ ነገር የለኝም እኔ ተው እንደዚህ አታርግ አታጣላን እኔ እናሱ ተነጋግረናን ሳሚ ባክህ በማታቀው ነገር አትግባ ነው አልኩት ምን ማለት ነው አይፈልግሽም ሁሉን ነገር ማሳወቅ አለብን እንዴ ኔ ሰተናን ውጤቱ ሲመጣ እናወራዋለን። ሰጠን እ ላክ አለማድረጉን ታየዋለህ። ይሄ እንደዚህ ለማትጨክነው ነገር ነው እኮ ዝም ብለህ ምትለው። ግድ ቤተሰብ ከስንት ልመና በኋላ እሺ ብሎኛን እስኪ ገኒ ጋ ልግባና፣ እንግዲህ ገኒ ብትወስደኝ፣ ያው ገኒ ጋ አንዳንድ የማናግራት ነገር ስላለ፣ ያው የቤቱን ጉዳይ ምሷ ሳለምጨርስልኝ ያው ሳሚ ምን ቢያለኝ እየገባ ነው እንግዲህ ገኒ ጋ ማለት ነው። እንዳትቀየመኝ እንጂ ባለፈው ምን ትንሽ ቅርብ ሏታ መሰል በተናገርኩት ነገር አድካሚ ነው። በናታችሁ እዚሁ ጎረቤት ልሁን ላልኳቸው፣ እንዲያውም ደስ ብሏቸው ፈልገው ግቢ ማለት ሲችሉ ጭራሽ ቅር አላቸው ወይ? ሀበሻ እኮ ይገርማል። የሀበሻ እንትን ነቅ ልቀፈ እንዳባይ አይችልም ይው ዘጥሩ ነው። ሄደ ሀሳቡን ሳይቀይር ደግሞ ሀበሻ እኮ ዛሬ አንዱን ያወራ ነገ አንዱን ሀሳብ መቀየር ስለሆነ ስራው ሀበሻ። ስለዚህ ተራመድ ልጃ፣ እንዳንከለከል። እቃም ታማጣኛለህ ሳሚ፣ እቃም እንድታማጣኝ እሺ። ይከብዳል። ቤተሰብ እንደምታየው እየገባ ነው። መቼም ቅሬ ይላትማ ማለት ቤቱን ብቻ ነው እንግዲህ የምላት እኔ እኮ ማለት ስደት ያየች ስደት ያየ ሰው ሰውን ይረዳን ለሰው ያዝናል። እኔ ምን አደረኩ? ሳሚኒ እኮ በቃ ሰው ሲናደድ እኮ ብዙ ነገር ብዙ ነገር ይናገራል፣ ሲበሳጭ ማለት ነው። ካና ይሄው አላውቀውም ነበር የእኛ ቤት ታችሁን ላይ እንደዚህ ከሆነማ ይከብዳል። እቃስ ማን ነው የሚያዋስደኝ? ወዛደሮች ታውቃለህ፣ የሚያግዙ ግን እቃ እንድጠብቅልኝ ተጠብቅልኝ። እሺ፣ እኔም የማውቀው ስላለኝ ብዙ ስራ ነው፣ ብዙ ስራ ስለሆነ እሱን እንግዲህ ገኒ ጋር ንግባና አዲሱ ቤቴ ገብቼ እዛኔ ደውዬ እየሰን ሳናግረው ታያለህ። እሺ እዛ ስለሆነ ማለት ገ እንዴት ነሽ ቤት ላይ እኮ መጥቼ ነው። እምቢ አለኝ እኮ ሳሚ ግን አይደለም እምለው ነገር የለኝም። አይደለም እኔ ቤት እዚህ ጋር አግኝቻለሁ። እኔ የኔ ካንቺ ጋር ቤት እዚህ ጋር አግኝቻለሁ። ገብተሽ አሳየኝ። አንተ ምን ምን አትክብ እኮ አልሽ በቀደም ዕለት በእኛ መሀል። አትክብ እኔ ያልኩት ሌላ፣ እናንተ የምትውልስ ሌላ። አባህን አንካ ና ና ና እንሄድና እዛ ጋር አትረብሽ፣ ስነ ስርዓት እሺ። እረ እኔ ቤቱ እንድታሳይኝ ብዬ ነው። አብረን እንግባ ሳሚን እንሂድ ስለው እምቢ አለ እኮ። በኋላ አይተን ከመጣን በኋላ እንቀመጣለን። ምነው ጎረቤታቸው ቢሆን እሺ። አያገባሽም አውቃለሁ፣ ግን እረፍ እስኪ። ባህሪያን እንደማያገባሽ አውቃለሁ።

ቤቱን ነው እኮ አግኝቻለሁኝ። እኔ ሳሚ አብረን እንሄድ አልኩትኝ። ቤቱን ማየት ፈልጌ ብቻዬን መግባት አልፈለኩም፣ መጥቅሉ ማለት ነው። እና አብረን እንሂድ ስለው እናቴ ሁለተኛ ከእሷ ጋር እንዲያደርስ ብለኛል ያለ። እንዴ እንደዚህ ያለችህ እኮ እሷ ጣልቃት ትግባ ቡዜ እንደ ቡዜ ቡዜ እንዲያለ እያልክ አትልቀቅ ነው እንጂ ያልኩት። እኔ ሌላ ምንም ያልኩት ነገር የለም። ገኒ እንዴ አሳዬ ያልኩት ምን ችግር አለው ቢያሳይኝ? አሁን አንቺ ጋር እራሱ በስንት መከራ ጠፍቶብኝ ቤቱ ማለት ነው። እኔና እሱ ተስማምተናል። አያገባችም ሌላ ወሬ አያውራ ነው እንጂ ይሄን እኮ አይደለም ያልኩት። እንደዛ አይደለም ያልኩት እኔ ምንም እንደዛ እኮ አላሰብኩም። እኔ ዝሮ ዝሮ አሁን ተነሽና ቤቱን እነየው አይሻልም? እኔ ምንድነው ማየው? እኔ ስለ ብዜን እዛው ቤቱ ከደረስነው በኋላ አገናኝሻል። ደዛኔ እውነቱን ይነግርሻል። ምክንያቱም ለሱ ለሳሚ የማይነግርበት ምክንያት ማለት ነው አስሬ ቪዲዮ እየለቀቀ አስቸግረው ነው እኮ ገኔ፣ ሌላ አይደለም። የምር አስቸግረው ነው አስቸግር ይሆኑና እንሂድ። ተነሽ እና እንሂድ ነው ባህራን ያዘው። ባይሆን እሺ ባትይደው እዚህ ቀመጥ።

ግን እዛው ቤቱ ከደረሳችሁ በኋላ ደውላለሁ። እኔ ምንም የሰማሁት ነገር የለም፣ የሆነ ዕቃ እንዳለ አንቺ ጋ ምናምን ነገር ይሄ ሁሉ ነበረ እንዳለ ምልሽ። በዚህ ሁኔታ ያንን ዕቃማ እንትን ምንም እንደሌለ ነው የማውቀው፣ ምንም አንድ ነገር የለም። ምን ይካ ኢየሱስ ነገር ወይኔ፣ እናትና ልጅ አንድ አይነት ሆናችሁብኝ። ምን አርጋችሁ ነው ግን? አንቺ ጭራሽ በቤታችን መጥተሽ ትሰደበያለሽ። እናትና ልጅ እንደዛ የቻልኩበት ምክንያት እሱም ድርቅ ብሎ አንቺም እንደዛ በጣም ሶሪ ማለሽ

እየቀደድኩ ነው ግን አንዳንዴ ኮ እኮ የሆነ ወሬ ክርር ሲል ለማሳቅም ቀልድ ጣል ይደረጋል። አደ እየቀደድኩ ነው እንጂ እንዳን እንደዛ አልወጣኝም ገኒ እንደዛ ነገር ነገር ምን ሰፋ ያለ ቤት ፈለኩ። ወደዛ ጠባብ አንድ ክፍል ምናምን ነው። በዛ ላይ አንድ ክፍል ሰፋ እኔ ከዛ ለእንትኖቹ እነግራለሁ። ለምን ምን ወይ እናንተ አሁን ምን ችግር አለው? ጣጣ ያምጣብኝ። እኔ ለምን እሱ ሆኖ ስራ ላይ እኔ እናንተ ሰፈሩን ታውቁታለህ። ግራ ገብቶኝ እኮ ነው። እዚህ በላይ ቢሆን ጭራሽ ያለሽ ትንሽ ጎረቤትሽ ውሃን ጠላሽ። እሺ ደውይለት፣ ለብዜ በቃ ልደውልለት። እዛው ስንደርስ አይሻልም? በቃ አናግረው ልምጣ፣ ልደውልለት ነገር ምክንያቱም ከሳሚ ሴት አታናግሪው ስላለ ልደውልለት